ድራማ ውስጥ እንደምታውቁት እንግዲህ መጥፎና ጥሩ ሰዎች ሆነው ነው ትወነውን ወይም ደግሞ ጨዋታውን የሚያደምቁት። እና ሲጀመርም የሰው ልጅ መጥፎና ጥሩ ባህሪ አለውቁ እንደ መጥፎ ሰዎች እኮ ባይኖሩ ጥሩ ሰዎች አይኖሩም፣ ጥሩ ሰዎች ባይኖሩ መጥፎ ሰዎች አይኖሩም። አደል እንደ ይሄ የሰው ልጅ ባህሪ ነው። እና ያም ስለሆነ ደግሞ ድራማ ውስጥ አንድ ሰው መጥፎ ሆኖ መተወን አለበት፣ ለጨዋታው ድምቀት ማለት ነው። ለዛ ደግሞ አሁን ላይ የፈቲ ተራ ነው። በቃ በቃ ፈቲ ከሰሞኑ መረገጥሽ ነው የኔ እናት። ግን እንዲሁም የሚደርስብሽ ስድብ ከአሁኑ የሚሰጥሽ አስተያየት በጣም ይጨንቃል። እውነት ለመናገር ሶፊና አኗር ወይ ጉድ፣ እንደው ጉድ እኮ ነው አኗር። በነገራችን ላይ አንተ ስትረብሽ እንጂ ፍቅር ፍቅር ስትጫወት አፈቀድኩ ስትል አፍህ ላይ ለራሱ ያስጠላል። የምር አያምርብም። አንተ ረባሽ ነው መሆን ያለብህ፣ ረባሽ እንዴ! የምን ፍቅር እደግ መጀመሪያ አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦች እንግዲህ ዛሬ ያው መግቢያ ላይ እንዳያችሁት በእነዚህ ሁለት ዩቱበሮች ሀሳብ ሰጥበታለሁ። ከዛ በፊት ግን እንደው ቤተሰቦች የምር እኮ አመስግኛችኋለሁ። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ክበሩልኝ። የምር ጥሩ ጥሩ ሀሳብ አስተያየት፣ ለምትሰጡ ለምታበረታቱ፣ ላይክ ሰብስክራይብ ለምታደርጉ ቤተሰቦች ከልብ ነው የማመሰግነው። ክብር በሉልኝ መጥፎ አስተያየትም ለምትሰጡኝ ያው ሰው ያለውን ነው የሚሰጠው። እና በጣም ነው ማመሰግናችሁ ሁላችሁንም። እና አሁንም ቢሆን ደግሞ ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉኝ። አይመጣልኝም። በነገራችሁ ላይ እኔ ቪዲዮ እየሰራሁ እንደዚህ ሰብስክራይብ አድርጉኝ አመሰግናለሁ ምናምን ወደ ሰብስክራይብ አልሄድም፣ ቀጥታ ወደ ሀሳቤ ነው። እና ዘሮ አንዳንድ ጊዜ እንደዚህ ማመስገኑ ሰዎችን ያላመሰገነ አይ አይ አዲስማ ልናገር የሚቅርብኝ እንደ ደግሞ ትዝህ ለማንኛውም ወደ መጣሁበት ርዕስ ገባ እንግዲህ። ከሰሞኑ እንግዲህ አነጋጋሪ የሆኑት ሶፊያና አኗር ናቸው። አኗር እንደምታውቁት እንግዲህ ሶፊያን እወድሻለው፣ አፈቅርሻለው፣ እባክሽ ተረጅኝ እያላት ነው ከሰሞኑ እንደምታዩትና፣ በእርግጥ ለመጀመሪያ ጊዜው አይደለም። ከአሁን በፊትም ከአንድ አይሉ ሁለት ጊዜ ፈትኗታል። በነገራችን ላይ ሶፊያን እወድሻለው፣ አፈቅርሻለው፣ እኔ ለአንቺ ልዩ ስሜት አለኝ ምናምን እያለ ያው ነገሩ ፕራንክ ነው፣ ውሸት ነው ቢልም ከአሁን በፊትም እንደዚህ አይነት ነገር ሲያደርግ ነበር አኗር። አሁን ይሄ ለሶስተኛ ጊዜው ነው። ስለዚህ መቼም ይህንን ነገር ወደ ሜዳ ስታመጡት የፈለገ ይሰድበን፣ የፈለገ ይዘዝቀን፣ የፈለገ ይርገጠን፣ የፈለገ ሀሳብ ይስጥበት፣ እንደፈለጉ ያድርጉን ብላችሁ ነው አደለ? ስለዚህ እኔም ሄድባችኋለሁ። ለምን ይቅርብኝ እንዴ? እንደዚ አይነት ወሬ ተገኝቶ ነው እንዴ? ለማንኛውም ያው እኔ አልሳደብም። በእርግጥ ቀጥታ ወደ ሀሳቤ ስመጣላችሁ እዚህ ጋር እኔ ሶፍያን ተወቃሽ ማደርገው ተወቃሽ የማደርገው በሶስት ምክንያቶች ነው። በመጀመሪያ አኗር ለሁለተኛ ጊዜ ፈትኖሽ አውቃል። እወድሻለሁ፣ ለአንቺ ልዩ ስሜት አለኝ፣ አፈቅርሻለሁ ብሎሽ አውቃል አይደል? ስለዚህ ይህ ልጅ ለእኔ የተለየ ስሜት እንዳይኖረው ብለሽ መጠንቀቅ አሁን እዚህ ጋ ራስሽን እየተከላከልሽ ስለሆነ ነው እኔ አንቺን እየወቀስኩሽ አለሁት። ባትከላከይ ኖሮ ኢትስ ኦኬ ኖርማል ነው፣ ግን እዚህ ጋ አሁን ጥፋቱ የማን ነው ከተባለ፣ ወይም መወቀስ ያለበት ማን ነው ከተባለ አንቺ ነሽ። በመጀመሪያ የዛ ሰዓት ለስራም እንኳን ቢሆን በዛ ልክ ድፍረቱን አግኝቶ እወድሻለሁ፣ እኔ ላንቺ ልዩ ስሜት አለኝ፣ ያፈቅርሻለሁ ያለሽን ወንድ በዛ ልክ ሄደሽ መተቃቀፍ፣ መሳሳም፣ መተሻሸት ምናምን አልነበረብሽም። የነበራችሁ ግንኙነት ጀስት ከወንድምነትም ያለፈ በላይ ወንድም፣ ኧረ ወንድም ለራሱ በዛ ልክ አይተቃቀፍም። ከወንድምነት የሚያልፈ ልክ እንደ ባልና እንደ ሚስት ነበረ አክት ስታደርገው የነበረው አደለ። ስለዚህ ያ ፊሊንግ እንዳይሰማው በዛ ሰዓት ሳትግባቡ ያንን ቃል ማውጣት የቻለ ልጅ ለእኔ የተለየ ስሜት ቢኖረውስ ብለሽ ማሰብ የነበረብሽ በዛ ትምህርት እንኳን ተወስጂ ነበር። ራስሽን ተጠብቂ ነበረ። ራስሽን ትከላከ ነበረ። ሁለተኛ ነገር ላይፍ አይተሻል አንቺ አደለ። እኔ እንደዚህ ሳደርግ ይህ ልጅ ለእኔ የተለየ ስሜት ቢኖረውስ እንደዚህ ይሰማዋል ብለሽ ልታስቢ ይገባ ነበር። አይሻ በሁለት ነገር፣ ሁለተኛ ምንድን ነው ሌላ ላይፍ አይተሻል። ወንድ ልጅ ያው ያሳለፍሽውን ላይፍ ታውቂዋለሽ አደለም? ወንድ ልጅ በዛ ልክ ስትነካክሩ፣ ስትተቃቀፉ፣ ስትሳሳሙ ምን ይሰማዋል የሚለውን ነገር ታውቀዋለሽ፣ ያለውን ፊሊንግ ማለት ነው። ሲቀጥል ሶስተኛ ደረጃ ከአኗር አንቺ በተሻለ በእድሜ በሳለሽ፣ አደለም? በሳለሽ እሱ ደግሞ ታናሾች ነው። ይሄ ልጅ ማረም ማስተካከል እንደ ታናሽ ወንድም አድርጎ መያዝ የነበረብሽ አንቺ ነሽ። ለአንቺ ልዩ ስሜት እንዳይኖረው ማድረግ የነበረብሽ አንቺ ነሽ። እንደዛ እንዳስብ እንዳያደርግ የነበረብሽ አንቺ ነሽ። እንደ ህትነት፣ አደለም የቀረብሽው። ስለዚህ በሶስት ነገሮች ጥፋተኛ ሆነሽ፣ አሁን አኗር ተወቃሽ የሚሆንበት ምንም አይነት ምክንያት አደለም። አሁን እዚህ ጋር እኔ ዋና ነጥቤ ለምን ተለጣጣሽ፣ ለምን ተቃቅፍሽ፣ አደለም ምክንያቱም እኔ ሌሎችን እያደነኩ ሶፊያን የምወቅስበት አፍ የለኝም፣ እንደዚህ አይነት ሞራልም የለኝም። ግን እራሷን እየተከላከለች ስለሆነ ጥፋቱ ያንቺ ነው። አሁንም ለወደፊትም ቢሆን ደግሞ ይህን ትምህርት ልትወስድበት ይገባል። ጥፋተኛ ማድረግ የለብሽም ማኗረን። ምንድነው ታናሽ ታላቁን አይቶ ነው የሚያድገው ይባላል አደለም? ስለዚህ እንደ ታላቅ አንቺ ደግሞ እንትን አልሆንሽም፣ ጥንቁቅ አልሆንሽም። በዛ ልክ መተቃቀፍ አልነበረብሽም፣ ለዛውም ከታናሽሽ ጋር እንደ ማለት። ሌሎቹ እየተቃቀፉ ቢባል እንኳን ራሱ የሶፊያና ያኗር እና የሌሎቹ አንድ አይደለም። ሌሎቹ ከታላላቆቻቸው ጋር ነው። ቢለጣጠፉ ምንም ቢሉ፣ ያው ዞሮ ዞሮ ሆነም ቀረም መለጣጠፍ መለጣጠፍ ነው። ግን እዚህ ጋ ሙሉ ጥፋተኛ አንቺ ነሽ። አሁንም ቢሆን ደግሞ አኗርን ማስረዳት የነበረብሽ በሂድ ከቤት ውጣ፣ እንዴት እንደዚህ ታስበኛለ? እኔ እንደዚህ ምናምን ምናምን ማለት ሳይሆን አይ እኔ እንደዚ አይነት ስሜት እንዲሰማ ስላደረግኩኝ እኔ ነው ጥፋተኛዋ፣ እና በእንደዚህ አይነት ነገር መቀጠል አልፈልግም፣ እንደዚህ መሆን የለብን ምናምን ብለሽ ቁጭ አድርገሽ ቤትሽ መክረሽ በስነ ስርዓት ነበረ የልጅ መሸኘት የነበረብሽ። አሁን አሁንም ድጋሚ ሌላ ስታት ሌላ ጥፋት ነው እያጠፋሻለሽ። ሲቀጥል ደግሞ ነገሩ ፕራንክም ሊሆን ይችላል፣ ድራማም ሊሆን ይችላል። አይኖ አላቅም። ግን እንደው ለድራማ ቢሆን ደግሞ ከጥፋተኝነት አታልፍም። ሲቀጥል ያ ማለት አኗርም ጥፋተኛ ነው። ማነው ጥፋተኛ አይደለም እያልኩኝ አይደለም፣ ጥፋተኛ ነው። ሲጀመር አንተ ደግሞ ምንድን ነው አስር አስር ጊዜ ፍቅር ፍቅር ፍቅር አትበል። ሕፃን ልጅ ነቀስ ብላ አይደግ ምንድን ነው ምን አስቸኮለ? ሲቀጥል አንተ ስትረብሽ ነው የሚያምርበት። እውነት ለመናገር አኗር፣ አፍህ ላይ ለራሱ ፍቅር የሚባለው ቃል እዛ አይልም። ሲቀጥል ደግሞ ሶፊያ ዛሬ በዛ ልክ አመናጭቀሽ ልታስወጩ አይገባም። የመጣው ድጋሚ የፍቅር ጥያቄ ሊያቀርብ በእርግጥ በፍቅር ጥያቄ ባቀረብኩት አልጻጻትበትም። በዛም ስህተት ስላለኝ አይደለም የሚቀጣም ጠይቃት ብሏል ማለት ነው። የመጣው እንደዛ ብሎ ነው። መረጋጋት ነበረብሽ። እንደዚህ አንቺ ስለተመናጭቅሽ ምናምን ነገሮች ምንም አይቀየሩም። አይስተካከሉም። ማስተካከል ያለብሽ ማስተካከል ባለብሽ መንገድ ተረጋግተሽ ነገሮች መፍታት ስትች እንጂ ስለ ጮሽ ወይም ደግሞ ተናጋሪ ስለሆንሽ አደለም። ስለዚህ አሁንም ቢሆን ደግሞ መታረም አለብሽ። ይህ ልጅ በዚህ መንገድ አደለም ልትመልሹም ልታስተካክሙም ልታስተምሪውም የምትች ወይም ደግሞ እሱ እንደ እህት እንዲያይሽ የምታደርጊው በዚህ መንገድ አደለም። ማስተካከል ያለብሽን ነገር ማስተካከል ስትችይ ነው። ሲቀጥል ወደ እነ ፍቅር ድራማ ስመጣላችሁ እንግዲህ ያው ቡታ ጅራዎች እንደምታውቋቸው በድራማ ተዋናይ ናቸው አብዛኞቹ ዩቱበሮች ትወና ይችላሉ፣ በደንብ መስራት ይችላሉ። እና አንድ ቀን አንዳቸው አሁን ለመጀመሪያ ጊዜ ፍቅር መጥፎ ነገር አድርጋ ሰራች፣ ከዛ ፉፉ፣ ከዛ ብሩኬ፣ ከዛ እያለ አሁን ደግሞ ተረኛ ፈቴ ነች። እኔ ግን ግራ የምታጋቡኝ ማለት ነው እነዚህ ዩቱበሮች እነሱ ድራማ በሰሩ ቁጥር ቢያንስ እንኳ በተደጋጋሚ የሚሰሩት ድራማ ብትለምዱት ምን አለ? ሁልጊዜ የምትሳደቡት ነገር በጣም ግራ እነሱ እንኳን ቢያንስ ይቀያየራሉ እኮ። አንድ ቀን አንዱ መጥፎ ይሆናል፣ አንድ ቀን አንዱ ጥሩ ይሆናል። አንድ ቀን አንዱ መጥፎ ይሆናል፣ ለአንድ ቀን አንዱ ጥሩ ይሆናል። እናንተ ሄዳችሁ ግን እጥብ ነው የምታደርጓቸው። በጣም ነው የምትሳደቡት እንዴ! አረሪ እኔ ለእነሱ አይደለም እያዘንከለሱ ለእናንተ ነው የብር እናንተ በተሳደባችሁ ቁጥር እኮ የነሱ ኃጢአት የነሱ ወንጀል እናንተ ላይ እኮ ነው። ከነሱ የበለጠ የውም ማለት ነው። መቼ ነው የምትለምዷቸው? በቃ እነሱ እኮ ጀስት ስራ ነው ድራማ ነው። ሲቀጥል ደግሞ ረስ ለመናገር ድራማው በጣም ከባድ ነው። ፈቲን በዚህ ል ሰው ዘንድ ለማስታጣት አንዳንዶቻችሁ አስተያየት ስትሰጡ፣ ቪዲዮ ስትሰሩባት ለራሱ እየማላችሁ ነበረ በሃይማኖታችሁ በሃይማኖት እየማለቱ እንደዛ አድርጋ እንዴት ጓደኛው እንደዚህ ተበደላለች፣ የእውነት አስመስላችሁ ምናምን ነገር ይደብራል።